ይደውል ይመዝገቡ። ሰላም ሰላም፣ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይደረሳችሁ። በዛሬ ትምህርታችን ይዤላችሁ የመጣሁት የአማርኛ ውስብስብ ፊደላት የሚባሉትን ከዚህ ላይ እንደምታዩት በጣም ብዙ ልጆችን የሚያስቸግሯችሁ ፊደላቶች ናቸው። ከዚህ ላይ የምታዩዋቸው በአማርኛ ላይ የጻፍኳቸው እነዚህ ውስብስብ ፊደላቶች፣ ስለዚህ በእንግሊዝኛ እንዴት እንደምንጽፋቸው አንድ በአንድ አሳያቸዋለሁ ማለት ነው። በመጀመሪያ ደረጃ አስነብባቸዋለሁ በደምብ ተከታተሉ ማለት ነው። የመጀመሪያው ሏ፣ ሗ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ ልክ እንደዚህ እናነባቸዋለን ማለት ነው። ኦኬ። ቀጣይ ቷ፣ ቿ

መጨረሻ ላይ ቫ የምትል ድምጽ አለች ማለት ነው። ስለዚህ እነዚህ ድምጾች የምታገኟቸው ወይም እነዚህ ፊደላቶች የምታገኟቸው ከስምንተኛ ላይ ናቸው ማለት ነው። አንዳንዶች የአማርኛ ፊደላቶች እስከ ሰባት ነው ያሉት። አብዛኞቹ ግን ስምንተኛ ድምፅ ዲቃላ ፊደላት ወይም ውስብስብ ፊደላት ሆሄያት እንላቸዋለን ማለት ነው። አጽጻፋቸውን በተመለከተ እንዴት ነው የምጽፏቸው? መጀመሪያ ላይ የአራተኛ ፊደላቶችን ትጽፋላችሁ። አራተኛ ማለት ለምሳሌ የለን ስትወስዱ ላን ተጽፉና የአራተኛ ፊደላቷን ፊደሎችን ማለት ነው። ላን ከጻፋችሁ በኋላ ከታች ከእግሯ ላይ አግድም ሰረዝ ወደ ወይም ሆሪዞንታል ላይ ከታች እናደርግበታለን እናሰምርበታለን ማለት ነው። ይህ መርኋን ስታዩ ከዚህ ላይ ወይም ሖ ነው የሚባለው። ይህንንም በተመሳሳይ አራተኛ ድምጿን ትጽፋላችሁ። አራተኛ ፊደል ማለት ሀሁ ሂሃ እሱን ትጽፋላችሁ ከታች ከእግሯ ላይ በቀኝ በኩል አግድም ሰረዝ ታደርጋላችሁ ማለት ነው። ከዛ የመንም ስታዩ በተመሳሳይ መጀመሪያ የምትጽፉት የትኛውን ነው? ማ አራተኛ ድምፁ ነው ማለት ነው። መሙሚ ማ እሱን ከጻፋችሁ በኋላ ከታች ከእግሩ ላይ አግድም መስመር ታደርጋላችሁ ማለት ነው። የሰ በተመሳሳይ መጀመሪያ ማን ትጽፋላችሁ ሳ። ከዛስ ከታች አግድም መስመር ታደርጋላችሁ። ከዛ የረን ስታዩ ግን ለየት ያለች ናት ረ ደግሞ በእርግጥ አራተኛዋን ነው የምትጽፏት። መጀመሪያ የአራተኛ ድምጽዋን ረሩ ሪራ የምትለዋን የአራተኛ ድምጽዋን ከጻፋችሁ በኋላ ከዛ ከላይ ነው ሰረዙን የምታደርጉት። አግድም ሰረዝ ከላይ ታደርጋላችሁ ማለት ነው። ሌላው ደግሞ ሰ፣ የሰ ማለት ነው። ማለትም እሷ አራተኛ ድምጿ ሳን ትጽፋላችሁ፣ ከዛ ከታች ከእግሯ ላይ ታደርጋላችሁ ማለት ነው። ከዛዎች ሌሎችን ሙሎችን ማየት ትችላላችሁ። መጀመሪያ ላይ የምታደርጉት ምንድን ነው? የአራተኛ ፊደላቶችን ትጽፋላችሁ ከዛ ከታች ማለት ነው። ስለዚህ እንደዛ እያልንን ትጽፋላችሁ ማለት ነው። እስኪ አሁን በእንግሊዝኛ እንዴት እንደምጽፏቸው በእንግሊሽ አልፋቤት እንደምጽፏቸው አብረን እየጻፍንን እኒ ማለት ነው። ሏ ለሚለው ኤልዩኤ፣ ከዚህ ላይ ሁለት ቫውል ነው የተጠቀምነው። ሏ ኤልዩኤ፣ ስለዚህ በእንግሊዝኛ ስንጽፋቸው በእንግሊዝኛ አልፋቤት ሁለት ቫውል አንድ ኮንሶናት ማለት ነው። ኮንሶናት ማለት የመጀመሪያው ተነባቢው ነው። ስለዚህ ዩ ኤ እንጨምርበታለን ማለት ነው። ኦኬ፣ ቀጣይ ሁዋ፣ ሁዋ በምንለበት ሰዓት ኤች ዩ ኤ ኤች ዩ ኤ። ስለዚህ ይሄኛው እንዴት ይነበባል? ሁዋ የሚል ድምፅ አለው ማለት ወይም እንደዚህ እናነበዋለን። ሟ በምንልበት ሰዓት ኤም ዩ ኤ ኤም ዩ ኤ የተጨመረው ዩኤ ልክ እንደ ሟ ኦ የሚለውን ድምፅ ይሰጠናል። ስለዚህ በዚህ መንገድ ጽፋላችሁ። እሷ ለሚለው ኤስ ዩ ኤ ኤስ ዩ ኤ በደንብ መጻፍ አለባችሁ፣ በደብተራችሁ በደንብ እንዲገባችሁ። ከዛ ሯ የሚለው ሯ ለሚለው አር ዩ ኤ ነው የምንጽፈው። አር ዩኤ ኤ ኦኬ፣ ይህን ይመስላል ማለት ነው። ሷ ስንል ኤስ ዩ ኤ እሷ ስንል ኤስ ዩ ኤ እንደዚህ ጽፋለው ማለት ነው። ሸዋ ስል ስች አደላል እንደሽ የምናነበው ስች ዩ ኤ ልክ ይህን ይመስላል ማለት ነው። ይሄኛው ልክ እንደ ሿ አራቱ ሌተር ሿ የሚል ድምፅ ይኖረዋል ማለት ነው። ቋ ስንል ኬ ዩ ኤ ኬ ዩ ኤ ልክ እንደዚህ ተጽፎታላችሁ። ቧ ስንል ደግሞ ቧ ስንል ቢ ዩ ኤ በአንድ ላይ ይህኛው ቧ የሚል ድምፅ ይኖረዋል ማለት ነው። ኦኬ ከዛ ቷ የኛው ቷ ነው ብለናል። ቷ የሚለውን ደግሞ ቲዩኤ ቲዩኤ፣ ኤ በጣም ጥሩ። በዚህ መንገድ ትጽፋላችሁ ቲዩኤ። ከዛ ቿ ስንል ደግሞ ሲኤች፣ የቼ ቼን ለመጻፍ ሲኤች ስለሆነ ከዛ ዩኤ እንጨምራለን ማለት ነው። ሁልጊዜም ቢሆን የምንጨምረው ዩኤ የሚለውን ነው። እሺ ኋ ስንል ከላይ እንድጻፍ ነው። ተመሳሳይ ነው። ኤችዩ ኤ ምን ይላል? ሁዋ ኋ ይላል ማለት ነው። ከዛስ ኗ ኗ ለሚለው ኤን ዩ ኤ ኤን ዩ ኤ ይህን ይመስላል። ከዛ ቀጣይ የችኛው ማነች? ኟ ኟ ትባላለች። ኟን ለመጻፍ ደግሞ ጂ ኤን ዩ ኤ፣ ልክ እንደ ኜ የምንጽፈው ጂ ኤንን ባንድ ላይ ነው። ምንጨምራት ዩኤን እንጨምራለን እንደማንኛው ማለት ነው። ከዛ ኳ ኳ ለሚለው ኬዩኤ ኬዩኤ ልክ እንደ ቋ ማንበብ ትችላላችሁ፣ እንደ ኳ ማንበብ ትችላላችሁ። በሁለቱም ይቻላል ማለት ነው። ከዛ ኋ ኋ የሚለው ከላይኛው ከሀሌታ ውሃ ወይም ከሀመር ኋ ጋር ተመሳሳይ ድምፅ አለው ማለት ነው። ኋ ከሚለው ጋር ማለት ነው። ኤችዩ ኤ በእንግሊዝኛውም ስንጽፎ ከለኛው ጋር ተመሳሳይ ነው። ዋ ልክ እንደዚህ ትጽፋላችሁ። ከዛ ዟ፣ ዜድ ዩ ኤ፣ ዜድ ዩ ኤ ሂኛው ዟ ይሆናል ማለት ነው። ከዛ ዟ በምንል ሰዓት ዜድ ኤች፣ ዜድ ኤች ዩ ዩ ኤ ይሄኛው ዧ የሚል ይሰጠናል ማለት ነው። ከዛ ዷ ዷ ማለት ደግሞ ዲዩ ኤ ው በዚህ መንገድ ስፋላችሁ። ጇዋ ስንል ጀ ዩ ኤ ከዚህ ላይ ብዙዎች የምትሳሳቱት እንደ ጀ የሚነበበው ጅ ሳይሆን ጀ ራሱን የቻለ ጀ የሚለው ያለ ግ ብዙ ጊዜ የሚነበበው እንደ ማለትም ጅ እንደ ገ ነው የሚነበበው ማለት ነው። እንደ ጀ የምናነበው ጀ ራሱን ህኛው ሌትር አለ ማለት ነው። እዚህ ህኛው ጇ ይላል። ይችኛዋ ፊደል ንን ትመስላለች፣ ን ነገር ግን ን ሳትሆን ጓ ጓ ጓ ነች፣ ወይም ንን ስጽፋት ከዚህ ላይ በአማርኛ ልጻፍላችሁ። ን ማለት ይችን ትመስላለች ማለት ይችኛዋ ን ነች። ይችኛዋ ደግሞ ጓነች በደንብ ማስተዋል አለባቸው። ልዩነት አላቸው ማለት ነው። ስለዚህ አሁን እንመለስ። ጓን ስንጽፋት ጂዩ ኤ፣ ጂዩ ኤ፣ ይኸው እንደዚህ ጽፋለሁ ማለት ነው። ከዛስ ጧ፣ ቲዩ ኤ፣ ቲዩ ኤ፣ ልክ እንደ ቷ ወይም እንደ ጧ እናነባለን ማለት ነው። ከዛኛው ጯ ጯ ለሚለው ደግሞ ሲኤችዩኤ። ስለዚህ ይሄኛው ልክ እንደ ቿ የሚልም ይኖረዋል። ቿ ብለንም ማንበብ እንችላለን ማለት ነው። እንደ ቸ ወይም እንደ ጨ ሲኤችን ማንበብ እንችላለን ማለት ነው። ከዚህ ላይ ደግሞ ጳ ማለት ደግሞ ፒዩኤፒዩኤ እንደ ጰ ወይም እንደ ፐ ይነበባል። እዚህ ላይ ደግሞ እንደ ፖ ወይም እንደ ጧ ተመሳሳይ ነው። እናነባዋ ልማሽ ነው። ከዛ ጿ ስንል ቲኤስዩኤ ቲኤስዩኤ ይህኛው ጿ ብለን እናነባለን። ፏ ለማለት ኤፍዩኤ ፏ ይኸው እንደዚህ ጻፍኩኝ። ከዛ ፖ ፏ ለማለት ፒ ዩ ኤ ፒ ዩ ኤ ይህኛው ምን ይላል? ፏ ብለን ማንበበነዋል። ከላይ ከዚህ ጋር ማለት ነው። ፖዋ ብለንም ማንበብ እንችላለን ማለት ነው። የመጨረሻዋ የመጨረሻዋ ፊደል ቫ ቫ ቫ ለማለት ቪ ዩ ኤ ይህን ይመስላል ማለት ነው። ልክ በዚህ መንገድ ማንበብ አለባችሁ። በመጨረሻ

በጣም ጥሩ። ስለዚህ በዚህ መንገድ ማንበብ ትችላላችሁ። ቪዲዮውን እየመላለሳችሁ እየደጋገማችሁ በደንብ እንዲገባችሁ በጣምም ቀላል ናቸው ካያችኋቸው ማንበብ ይኖርባችኋል ማለት ነው። ሶ በዛሬ ትምህርታችን ማሳየት የፈለጉት እነዚህ ነበረ። በቀጣይ ቪዲዮ እጀላችሁ እስከምመጣ መልካም ጊዜ፣ መልካም ቆይታ። ሰላም፣ ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ሁሉ ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924430542 ይደውል ይመዝገቡ።